ሰላምታችን በያላችሁበት ድረስ የተወደዳቸው የቻናላችን ቤተሰቦች፣ ከብላክ ላይን ሚዲያ የዕለቱን አዳዲስ መረጃዎች ማስደመጥ እንጀምራለን። የተደራጀው የጎንደር አማራ ትግል አገዛዙን እያፈራረሰው ስለመሆኑ ተሰምቷል። የቀጠናው ፋኖ ጠንካራ አደረጃጀት እየሰራ ነውም ተብሏል። ዝርዝሩን ይዘናል። ወጣቱ ወደ ፋኖ ወታደራዊ ማሰልጠኛዎች እየተመመ ነው። ማሰልጠኑንና ማስመረቁንም አጠናክሮ ቀጥሏል። ፋኖ በቆይታችን ትሰሙታላችሁ። የወሎ ቤት አማራ ጀግኖች ዛሬም ከአገዛዙ ወራሪ ኃይልና ና ከአካባቢው ባንዳዎች ጋር እየተናነቀ ይገኛል አገዛዙ በአማራ ህዝብ ላይ ረሃብ አውጀዋል ተብሏል የአሜሪካ መንግስት ግንቦት ሀያን የማክበሩ ጉዳይም አነጋጋሪ ሆኗል ዝርዝሩን ታደምጡታላችሁ ቻናላችንን ሰብስክራይብ ቪዲዮንም ላይክ በማድረግ ትግሉን እንድታግዙ እንድታበረታቱን በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን አብራችሁን ቆዩ የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና የሚንቀሳቀሱት ምስራቅ አማራ ኮር አንድና ኮር ሁለት አህዶች፣ ባለሽርጡና ታጠቅ ክፍለ ጦሮች የሰሜን ወሎ ጊራና ከተማ በመግባት የዙፋን ጠባቂውን ሰራዊትና ሆዳደር ሚሊሻን ሙትና ቁስለኛ በማድረግ ታላቅ ድል ማስመዝገባቸው ተነግረዋል። በቀጠለ የህልውና ተጋድሎ ዛሬ ግንቦት 22 2017 ዓ ም ባለሽርጡና ታጠቅ ክፍለ ጦሮች ጊራና ከተማ በመግባት የዙፋን ጠባቂውን ሰራዊት መሸጎበት ከነበረው ምሽግ በመግባት በርካታ የእጅ ቦምቦችን በመጠቀሙ ሞትና ቁስለኛ በማድረግ በአገዛዙ ላይ ከፍተኛ የሆነ ጉዳትና ኪሳራ ማድረስ ተችሏል ተብሏል። በሌላ በኩል ከጨፍጫፊው የአብይ አህመድ ሰራዊት ጋር ወግኖ የራሱን ወገን የሚወጋውን ባንዳ የሚሊሻ ኃይል ከከተማው የማዘጋጃና ትምህርት ቤት ከትሞ ለወራት ህዝቡን እያማረረና እየዘረፈ የህዝቡን ስቃይ እያበዛና እየጨመረ የባንዳነት ታሪኩን በደማቅ ቀለም እየጻፈ የነበረው ኃይል በከፍተኛ ደረጃ በመምታት ከተማውን እንዲለቅ ተደርጓል። ከተማው ውስጥ ባንዳን የመለቃቀም ተግባር ከተከናወነ በኋላ ከከተማው በቅርብ ርቀት በመሆን የአብይ አህመድ ሰራዊት የቆሰለ በትን እንዳያሳክም እና የሞቱበትንም እንዳያነሳ መውጫና መግቢያ በሮችን ነበልባሎቹ ፋኖች ወጥረው በመያዝ ሞቱን ማንሳትና ቁስለኛውን ማሳከም በማይችልበት ከበባ ውስጥ አስገብተውታል። በሌላ አውደ ውጃ መረጃ በወረብ አቦ ቀጠና የሚንቀሳቀሰው የባለሽርጡ ክፍለ ጦር አራተኛ ሻለቃ ስርዓቱን ከጻረ ሞት ለማዳን የሚጋጋጠው ባንዳ የካድሬ ሰበሰብ ጠቢስ አካባቢ ማህበረሰቡን ለማወያየት አስበው በባንዳ አድባ ምተናና ወዳደር ሚኔሻ ታጅቦ ወደ ስፍራ እያመራ እንደሆነ መረጃ የደረሰው የባለሽርጡ አራተኛ ሻለቃ በያዘው ወደ ፈጣ ይህ ኃይል ሙትና ቁስለኛን በማድረግ ወደ ፒስጤማ እንዲፈረጥት አድርጎታል። መዳረሻው ድልና ነጻነት የሆነው የአማራ የለውና ተጋድሎ ተጠናክሮ ይቀጥላል ሲል የምስራቅ አማራ ኮራንድ የባለሽርጡ ክፍለጦር ቃል አቀባይ ፋኖ መሐመድ ሞገስ ገልጿል። በአማራ ህዝብ ህልውና ትግል ውስጥ ከውጊያ ጎን ለጎን የማደራጀትና የማሰልጠን ስራዎች ቀጥለዋል። ወደ ፋኖ ወታደራዊ ማሰልጠኛዎች የሚገቡ ወጣቶች ቁጥርም እየጨመረ ነው። በአካባቢው ተጠናክሮ የቀጠለ ሲሆን የአማራ ብሔራዊ ኃይል በጎጃም ቀጠና ምልምል ፋኖዎችን አስመርቋል። በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጃዊ መተክል አራተኛ ክፍለ ጦር አንድነት ብርጌድ ለወራት ያሰለጥናቸውን የፋኖ አባላት አስመርቋል። እንደሚታወቀው የአማራ ፋኖ ከውጊያ ጎን ለጎን ወታደራዊ ጥበብን የተካኑ በእግረኛና በኮማንዶ የሰለጠኑ ብቁ የፋኖ ሰራዊት እየገነባ ይገኛል። በዚህ መሰረት የደምስ ሻለቃ ከውጊያ ጎን ለጎን ብቃት ያላቸውን ወጣቶች በማሰልጠን በደማቅ ሁኔታ አስመርቋል። በቀጠናው የዘጠነኛ ሳሙኤል አወቀ ክፍለ ጦር ደግሞ ባደረገው ትልቅ ግምገማ የአመራር መልሶ ማደራጀት አድርጓል። በዚህ ክፍለ ጦር አባይ ሸልቆ ብርጌድ፣ አረንዘ ጎንቻ ሰላሳ ብርጌድ እና ሶማ ብርጌድ የተካተቱበት ነው። እነሴና እነብሴ እነማይ ደረቤ ታጠረ በወሬ በመሃል ሄዳ ለቡንያ መናውሬ የተባለለት የጦር ሜዳ ጠበብቶች ያወደውጃ ቀዳሾች አካባቢ ነው። ማደራጀት፣ ማሰልጠን፣ ማስታጠቅ ጠላትን መደምሰሱ ተጠናክሮ ይቀጥላለም ተብሏል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሰፋፊ አምስት ዞኖችን ያካለለ የአማራ ፋኖ አንድነት በጎንደር ግዙፍ የፋኖ አደረጃጀት በመሆኑ ለአስተዳደር ና በየቀጠናው ለማቀናጀት ያመች ዘንድ ክፍለ ጦሮች በኮር እያደራጀ ይገኛል በዚህም እስካሁን አራት ኮሮችን ሀ 1 ክፍለ ጦሮችን ና የኮር ልዩ ልዩ ተወራዋሪ ኃይልን አካቶ ያደራጀ ሲሆን ቀሪ ኮርም በመደራጀት ላይ ይገኛልም ተብሏል በዚህም በሜጀር ጀኔራል ባንታ አባተ አንደኛ ኮር አምስት ክፍለ ጦሮችን ያካተተ ሲሆን ማለትም ጉና ክፍለጦር አጼ ግላውዲዮስ ክፍለጦር አጼ ፋሲል ክፍለጦር ሜጀር ጀኔራል ባንተ ተወርዋሪ ክፍለ ጦር ና ኢንጂነር ስመኘው በቀለ ተወርዋሪ ክፍለ ጦር ሲሆኑ በደቡብ የጎንደር ዞን ባሉ ወረዳዎች ይንቀሳቀሳል። የመይ ሰው ካሳ ሁለተኛ ኮር ደግሞ ስድስት ክፍለ ጦሮችን ያካተተ ሲሆን ማለትም አድዋ ክፍለ ጦር፣ ዞብ ልጃኖ ክፍለ ጦር፣ ቴዎድሮስ ክፍለ ጦር፣ ልውል አለማየው ክፍለ ጦር፣ ቋራ ኦሜድላ ክፍለ ጦር ና አጣና ዋሴ ክፍለ ጦር ሲሆኑ ከፊል ማዕከላዊ ጎንደር ዞን እና ምዕራብ ጎንደር ዞን ባሉ ወረዳዎች ና ሰፊ የሱዳን ኮሪደር ቀጠና ሸፍኖ ይንቀሳቀሳል። የራስ አሞራ ውብነ ሶስተኛ ኮር ስድስት ክፍለ ጦሮችን ያካተተ ሲሆን ማለትም ሰሜን አምባራስ ክፍለ ጦር፣ ራስ ደጀን ክፍለ ጦር፣ አያሌው ብሩ ክፍለ ጦር፣ ሰሜን ብርቅዬ ክፍለ ጦር፣ ጭና ክፍለ ጦር፣ ድብ ጠለምት ከተከዘ ክፍለ ጦር ሲሆኑ ከፊል ማዕከላዊ ጎንደር ዞን ባሉ ወረዳዎችና ሙሉ ሰሜናዊ ጎንደር ዞን ባሉ ወረዳዎች ይንቀሳቀሳል። የደጃዝማች አራተኛ ኮር አራት ክፍለ ጦሮችን ያካተተ ሲሆን ማለትም ዋዋ ጎቤ ክፍለ ጦር፣ አርበኞች ክፍለ ጦር፣ ተከዘ ክፍለ ጦርና ዘራይ ክፍለ ጦር ሲሆኑ ከፊል ምዕራብ ጎንደር ዞን ባሉ ወረዳዎች፣ ከፊል ማዕከላዊ ዞን ባሉ ወረዳዎችና ከፊል ወልቃይት ሰቴት ሁመራ ዞን ጨምሮ ሰፊ የሱዳን ና ኤርት የኤርትራ ኮሪዶሮችን አካሎ ይንቀሳቀሳል። ቀሪ በምስረታ ላይ ያለው በአብዛኛው በማዕከላዊ ጎንደር ዞን ደንቢያ፣ ሙሉ በለሳን፣ ወገራን እስከ ክንፋዝ በገላ አልፎም ደቡባዊ ጎንደር እብናት እስከ ቤተ አማራ ወሎ ሰቆጣ አካሎ የሚንቀሳቀስ ግዙፍ ብዙ ፊት አውራሪ ጀብደኞች ክፍለ ጦሮች ያለበት ቀጠና በመሆኑ አንድ ወይም ሁለት ኮር እንደሚመሰረት ይጠበቃል። የአማራ ፋኖ ብሔራዊ ኃይል አደረጃጀቱን በማዘመን ግዙፍ ዘመናዊ እስካፍንጫው ከነፍስ ወከፍ እስከ በርካታ የቡድን መሳሪያዎች ያካተተ የራሱ ልዩ ኮማንዶ ዩኒትን አካቶ በምስራቅ አፍሪካ ቀዳሚ የአማራ መከላከያ ተቋም ይገነባልም ተብሏል። በሰሜን ጎጃም ሰሜን አጨፈር ወረዳ በዳር ፋር ቀበሌ ዝችር አካባቢ የመሸገው የአብይ አምር ሰራዊት በአውደ ውጊያ እየተማረረ ስርአቱን እየከዳ ወደ ፋኖ እየተቀላቀለ ነው። ሌሎችን ሰራዊቶች እናንተም ትከዱናላችሁ እያሉ የአማራ ተወላጅ አባላቶችን እየመታ በየቦታው እየጣላቸው ነው ተብሏል። ቆላ ቆላ ባር ከንታ በተባለ ቀበሌ ላይ ልትከዱ ትችላላችሁ ተብሎ አምስት የመከላከያ አባላት ረሽነው ነው አፈር ሳያለብሱ ጥለዋቸው መሄዳቸውን የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የቢትወደድ አያለው መኮንን ብርጌድ የህዝብ ግንኙነት ኃላፊ ፋኖ አበ

ብአዴን በአማራ ዞን ላይ የረሃብ ጦርነት ከፍቷል። በክልሉ ዋገምራ ብሔረሰብ ዞን አስተዳደር በድርቅና የተፈጥሮ አደጋ ምክንያት በተፈጠረ የምግብ እጥረት ምክንያት አርሶ አደሮች አካባቢያቸውን እየለቀቁ መሆኑ ተነግሯል። ተደጋጋሚ የሆነ የተፈጥሮ አደጋ የሚከሰትበት አካባቢ በ2016 ዓመተ ምህረት በሳላ ወረዳ፣ በዚህ ዓመት ደግሞ በደሃና ጋዝግቢላ፣ ጻግማጅ፣ ሰቆጣ፣ አበርገሌ እና ዝቋላ አካባቢ በተከሰተ ድርቅና ተፈጥሮ አደጋ ምክንያት 118000 ሰዎች የዕለት ምግብ ድጋፍ እንደሚያስፈልጋቸው ዶቼቤሌ ዘግቧል። አንድ የወረዳ ኃላፊ ከ20ሺህ በላይ የዕለት ደራሽ ምግብ የሚያስፈልጋቸው ነዋሪዎች የሚገኙበት የጻግባጅ ወረዳ ማህበረሰብ በደረሰው ተፈጥሮ የአደጋ ምክንያት ምግብ ስለሌለው ወደ ተለያየ ቦታዎች እየሸሸ መሆኑን ተናግረዋል። ከዚህ በፊት በነበረ ድጋፍና በራሳቸው ጥረት ነው አካባቢው ላይ ሲኖሩ የነበሩት። ነገር ግን አሁን ይሄ በመቆሙ ምክንያት ማህበረሰቡ ለስደት ለችግር፣ ለእንግልት ተደርጓል ብለዋል። በወረዳው ነዋሪ የሆኑት ወይዘሮ ኪሮስ ወልዴ በበኩላቸው ደግሞ ባለቤታቸውን ጨምሮ ሰባት የቤተሰቡ አባላት በአካባቢው በተከሰተው የተፈጥሮ አደጋ ጋር ተያይዘው ህጻናት ልጆቻቸውን ይዘው ደስ ከተማ ምጽዋት በመጠየቅ ህይወታቸውን እየመሩ እንደሚገኙ ገልጸዋል። በዞኑ በሚገኝ አንድ ትምህርት ቤት ውስጥ መምህር የሆኑ ግለሰብ ደግሞ በምግብ እጥረቱ ሳቢያ ከአንድ ትምህርት ቤት እስከ መቶ ስልሳ ተማሪዎች ትምህርታቸው እንደሚያቋርጡ ገልጸው አብዛኞቹ ወደ ደሴና ኮምፖልቻ ከተሞች እንደሚሰደዱ አመልክተዋል። አሜሪካ በህወሓት ኃይሎች ተከብሮ የዋለውን ግንቦት ሀያን ማክበሯ አነጋጋሪ ሆኗል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአነጋጋሪ ሁኔታ ለኢትዮጵያውያን የ34ኛ ዓመት የነፃነት በዓል የመልካም ምኞቱ መግለጫን አስተላልፏል። በአሜሪካ የውጭ ጉዳይ ሚኒስትር ይፋዊ ድረ ገጽ ላይ የወጣው የማርኮ ሩቢዮ መግለጫ የተላለፈው ትናንት ማክሰኞ በግንቦት ሀያ ዋዜማ ነው። ከጥቂት ሰዓታት በኋላ በይፋዊ ገጹ ላይ የወጣው ጽሑፍም ተነስቷል። በፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስትር የሆኑት ሩቢዮ ማክሰኞ ግንቦት 2019-2017 ዓመተ ምህረት ያወጡት መግለጫ የኢትዮጵያ ብሔራዊ ቀን የሚል ስያሜ የያዘ ነው። የውጭ ጉዳይ ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለሰራ ሰራተኛው የነፃነት ክብረ በዓል የእንኳን ያደረሳቸው መልእክት ምኞቴን አቅርባለሁ ብሏል። አሜሪካና ኢትዮጵያ ክፍለ ዘመን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሰው መግለጫው ዋሽንግተን እና አዲስ አበባ ባሏቸው የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆኗንም ይገልጻል። የውጭ ጉዳይ ሚኒስትር ሩቢዮ መልእክት ዩናይትድ ስቴትስ ለኢትዮጵያና ለህዝቡ መልካም ብሔራዊ ባል ትመኛለች ሲል መልካምኞትን በድጋሚ በመግለጽ ያበቃል። ይህ የውጭ ጉዳይ ሚኒስትሩ መግለጫ ግንቦት ሃያን የነፃነት በዓል ብሎ መጥቀሱ ያልተለመደ ነው። በቀድሞው የአሜሪካ ፕሬዚዳንት ጆ ባይደን አስተዳደር የውጭ ጉዳይ ሚኒስትር የነበሩት አንቶኒ ብሊንከን ባለፈው ዓመት ለግንቦት ሃያ ባስተላለፉት መልእክት ዕለቱን ለማመልከት የተጠቀሙበት የኢትዮጵያ ብሔራዊ ቀንና በዓል የሚሉትን አገላለጾች ተጠቅመው ነበር። የአሁኑ የውጭ ጉዳይ ሚኒስትር ሩቢዮ ኤርትራ ባለፈው ሳምንት ቅዳሜ ግንቦት 15 2017 ዓ ም የነጻነት በዓሏን ባከበረችበት ዕለትም በተመሳሳይ መልካም ምኞት መግለጫ አውጥቶ ነበር። በዚህ መልእክታቸው በዩናይትድ ስቴትስ ኦፍ አሜሪካ ስም በአለም ዙሪያ የምትገኙ ኤርትራውያንን እንኳን ለ 34 ተኛው የኤርትራ ነጻነት ክብረ በዓል እንኳን አደረሳችሁ ላለው የሚል የመልካም ምኞት አስተላልፏል። በኢህአዴግ ዘመነ መንግስት በድምቀት ይከበር የነበረው ግንቦት ሀያ ይጠቀስ የነበረው የደርግ መንግስት የተገረሰሰበት የድል በዓል ቅን በሚል ነው በመንግስት ደረጃ የሚከበረው ይቀ ሲታሰብ ስራና ትምህርት ጭምር ዝግ ይደረግ ነበር። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ ለተወሰኑ አመታት በዓሉ መከበር ወር ቢቀጥልም አከባበሩ መቀዛቀስ ታይቶበታል በዘንድሮ አመት ደግሞ ከዚህ ቀደም ከነበረው በተለየ ሥራና ትምህርት ዝግ አልተደረገም እንደ አዲስ አበባ ትምህርት ቢሮ ያሉ ተቋማት በዛሬው ዕለት ስራ ዝግ እንዳልሆነ ለሰራተኞቻቸው መልእክት አስተላልፈዋል በዘንድሮ በዕለቱ ዝግ ያልተደረገው የህዝብ በዓላትንና የረፍት ቀንን ለመወሰን የተዘጋጀ አዲስ አዋጅ ሰኔ 2016 ዓ.ም መጽደቁን ተከትሎ ነበር ግንቦት ሃያ እስካለፈው አመት ድረስ ሲከበር የነበረው ምንም አይነት ህጋዊ እውቅና ሳይሰጠው ነው እስራኤል በየመን ሰና አውሮፕላን ማረፊያ ላይ የአየር ጥቃት ሰነዘረች። አራት የእስራኤል ጥቃቶች የየመንን አየር መንገድ አውሮፕላን መምታታቸውን ከሁቲ ጋር ትስስር ያለው አል ማስሪያ ቴሌቪዥን ይፋርጓል። እስራኤል በዋና ከተማ ሰና አውሮፕላን ማረፊያ ላይ ጉዳት ማድረሷን ያሳወቀች ሲሆን ሁቲ ላስወነጨፋቸው ሚሳይሎች አጻፋዊ ምላሽ ነው ብላለች። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ አየር ኃይሉ የሽብር ኢላማዎችን በአውሮፕላን ማረፊያው መጥቷል ብሏል። አንዷንና ቀሪዋን አውሮፕላን መውደማቸውንም ካትዝ ይፋርጓል። ሁቲዎች የሰላማዊ ሰዎች ሰዎች መገልገያን ማውደም አግባብነት እንደሌለው ቢናገሩም እስራኤል ከሽብር ጋር ትስስር ያለው ኢላማን መትቻለሁ ባይ ናት። ይህ ግልጽ መልእክትና የፖሊሲያችን ቀጣይነትም የሚጠቁም እንዲሁም በእስራኤል ላይ ማንም ሚሆን ማን ጥቃት ከሰነዘረ ከባድ ዋጋ እንደሚከፍል ያሳያል ብለዋል መከላከያ ሚኒስትሩ ካትዝ። የተወደዳቸው የበላክ ላይን ቤተሰቦች የዛሬ መረጃዎቻችን ነኝ ነበሩ። እያዳመጣችሁን ስለነበራችሁ አብራችሁንም ስለቆያችሁ እናመሰግናለን። ጤና ይስጥልን።